እንደሚታወቀው ሳሮን እና ዶክተር ሮቤል መንገድ ላይ እየተጨቃጨቁ በነበረበት ሰዓት መድኃኒት ለቤዛ አሊያም ለሱራፌል ስጭ እያላት እየተጨቃጨቁ ነበር። እሷ ግን ቅድሚያ ልጄን አሳዪኝ፣ ቅድሚያ ልጄን ልያት ወይም ድምጿን ልስማት እያለችው ነበር። እሱ ግን ደግሞ ገና ስራሽን አልጨረሽም፣ ስራሽን ስጨርሽ ነው ልጅሽን ድምጿንም ሆነ ልጅሽን ማየት የምትችው አለ። በለዚያ ግን ይሄን መድኃኒት የማትቀበኝ ከሆነ አሁኑኑ ኑ ልጅሽን እንድትገደል አድርጋታለሁ ይልና ስልክ ይደውላል። እሷም ለልጇ ስትል እባክህ ይቅርታ አድርግልኝ፣ እሺ በቃ እሺ አደርጋለሁ፣ ግን ጠቅትግልና አሰማኝ ትለዋለች። እሱም ያለርት የምልሽን ነገር የምታደርግ ይሆን አሁንም ድጋሚ ቤዛን ነው ወይስ ሱራፌልን? አሁን እኮ ድጋሚ እዛ ቤት አያስገቡኝም ስትለው፣ እንደምንም ብለሽ መግባት አለብሽ ይላታል። በቃ እንደውም ሀሳቤን ቀይሬዋለሁኝ፣ ሱራፌልንን ወይም ቤዛን አይደለም አሁን የምትታጠፊ የምታጠፊ አሁን ደግሞ ሳሚ ነው ሲላት፣ ተደነግጥና ደሞ ሳሚ ምን አደረገህ? እረባክህ፣ አንተ ሰውዬ ግን እባክህን እኔን ከዚህ ውስጥ አውጣኝ፣ ከዚህ ጨዋታ ውስጥ አውጣኝ። እኔን በቃ ልጅን ስጠኝ፣ አድርጌ ያልከኝን አድርጌ፣ ያለው ባልና ሚስቱን አጣይ ብለኛል። አዎ አብሬ ተኝቻለሁ ብዬ በሐሰት መስክሬ ተናግሬ እነሱን አጣልቻለሁ አይደል? አይበቃም ስትለው፣ ገና ነው ለኮሹ እንጂ መች አያያሹ? መች አራገብሽው? ለኩሰሹ ነው የመጣሹ ገና ስለዚህ እነሱ ገና አልተለያዩም። ሁለቱም አንድ ላይ እዛው ቤት ውስጥ ናቸው። ስለዚህ ስራሽን አላጠናቀቅሽም ይላታል። ሳሮንም በመሀል ግራ ተጋብታ እያለቀሰች ተንበርክካ ብትለምነውም እሱ ግን በፍጹም አይሆንም ብሏታል። በዛን መሀል ግን ሳሚ ቅንጅርትን እየፈለገ በነበረበት ሰዓት እሱም በድንገት ያያቸዋል። ወይ ጉድ! ባለፈው ለቤዛ መድኃኒት ስትሰጥ እንደዚሁ ሲያንቀዠቅዥኝ አሳየኝ፣ አገናኘኝ። ዛሬ ደግሞ ለማን ነው ይሄ መድኃኒት እየተሰጠ ያለው? አሁንም ድጋሚ ቤዛን ለማጥፋት ባለው ከሆነ ወይ ጉድ! ይሄንንማ በማስረቻ በቪዲዮ ነው መያዝ ያለብኝ እንጂ እንደዚሁ አይቻልም። ይልና እሱም ተደብቆ እንደተለመደው ቪዲዮ እየቀረጸ ነበረ። እሱም ግን ሮቤልም ለሳሚ ስጭው እያላት ስለነበረ እሷም ግራ ተጋብታ ነበር። እንዴት ደግሞ? ቆይ ወደ ሳሚ ዞራለሁኝ። እዚህ ጋር ቤዛና ሱራፌልን እንደዚህ ያደረግኩ ደህና ሕይወቴን እየመራው እያስተካከልኩ በነበረበት ሰዓት ስለዚህ እኔ አሁን ደግሞ ከእሱ ጋር ምን አለኝና ነው እሱን የማጠፋው? እባክህን ተለመነኝ ስትለው እሱ ግን በፍጹም አይሆንም፣ ይህን ካላደረግሽ አሁኑን ኖ ልጅቷን እንድትገደል ማደርጋት ይላታል። እሺ በቃ ብላ እያለቀሰች ጭንቅላቷን ይዛ እየጮኸች ነበረ። በዛን ሰዓት ሳሚም ግራ ይጋባና ቪዲዮን ከቀረጸ በኋላ ቀጥ ብሎ ይሄዳል። እሷም ተቀብላ መድኃኒቱን ቦርሷ ውስጥ ከተው ነበር እኮ። ምንድን እየተካሄደ ነው? ሲል ሳሚም እዘው ይናገራል። ወይ ጉድ ይልና ሮቤልም በጣም ፈርሶ ስለነበረ ሽጉጡን ያወጣና ሳሚ ላይ ያነጣጥርበታል። ቆይ ምንድን ነው። አንተ ልጅ ከዚህ ጋር ትሄዳለህ? አትሄድም። ባለፈውም እንደዚህ አድብጠህ እያየህ ነበረ። አሁን ደግሞ ምን እያደረክ ነው? ግንባር ግን ብዬ ሳልገላግል ካጠገቤ ሄድልኝ ይለዋል። ሳሚም ከፈለግ ግደለኝ እንጂ የትም አልሄድም። ቆይ ደግሞ አሁን ማን ልታጠፋ ነው? ባለፈው ቤዛ ደግሞ ዛሬም ለቤዛ ባልሆነ ይሄ መድኃኒት? ሲለው አያገባህም። ዛሬም ለራስህ ነበረ፣ አመለጥክ። በቃ አምጭ መድኃኒቱን! ይላታል ዶክተሩ። እሷም ግራ ተጋብታ የተረብድበደች ስለነበረ ምንድን ነው የታለ መድኃኒቱ ትለዋለች። አምጭ መድኃኒቱን ብየሻለው አምጭ ሲላት እኮ የምን መድኃኒት ነው ለዶክተር እንዳሰጩ ስጪ ለኔ ሲል ሳሚም ሳሮነን ይጠይቃታል። ዶክተር ሮቤል ግን መድኃኒቱን አምጭ ያለበለዚያ ግንባርክን ነው የምልህ ሲል፣ በልና ገላግለኝ እንደውም ይሻላል፣ ገላግለኝ ግደለኝ ሲለው አይ ግድዬህማ አንተን ግድዬ በተራ ፖሊስ እስር ቤት አልበሰብስም ይለዋል። ስለዚህ አሁን ያለ አማራጭ ምንድን ነው ሲለው በጣም ይደነግጥና ሳሚም በእልክ እጁን ሩጦ ይዘውና ሽውጡን አፈሙዙን ወርታች በማዞር ይላሉ። ሁለቱም ሲታገሉ እባካቹ ተላቀቁ እግዞ የሰው ያለ ድረሱልኝ እያለች ስትጮክ እሷ የሚደርስ ሰው አልነበረም። ግን ሳሚና ሮቤል ታይዘዋል። ሳሮንም እዛው ሁና እየጮች ነው። በዛን መሀል እሷ መገላግላለው ስትል ሁለቱም ሲታገሉ በአጋጣሚ ሆኖ ሳሮንን ተኩሰው ይመጧታል። ሳሮን ስትመታ እጇን ስለነበረ ግን እንዲህ የከፋ ጉዳት አልነበረው። ሮቤልን በጣም ይደነግጥና ከመታት በኋላ ሩጦ መኪና ውስጥ ይገባና መኪናውን አስነስቶ ነበር የሮጠው። ምክንያቱም እዛ ከተገኘ ፖሊስ ስለሚይዘው እሱ እዛ አካባቢ መጥፋት ስለነበረበት ይጠፋል። ሳሚም ቢጠራውም ሮቤል የለም በዛ አካባቢ። እሺ፣ ወደ ሆስፒታል ልውሰድሽ ይልና በሻሽ ነገር እጇን አስሮላት። በፍጹም ሆስፒታል ማ መሄድ የለብሽም። እንዳትጂ ዶክተር እልክልሻለው፣ እቤት ትታከሚያለሽ ብሎኛል። ደ ሆስፒታል ከርኩኝ፣ ያው ታውቃለህ፣ ከማከማቸው በፊት በጥያቄ ነው የሚያፋጥጡኝ። እንደዛ ከሆነ ደግሞ ልጄን አጣታለው፣ ሮቤል ስለሚያዝ። ስለዚህ ሆስፒታል መሄድ የለብኝም ትለዋለች ከሽ ደም እየፈሰሰሽ እኮ ነው፣ ይልና እንደምንም ብሎ ቤት ያስገባታል። ቤቱ ከወሰዳት በኋላ ኩቻ ቤት ስለነበርች ቆይ ምን ሆናችሁ ነው እናንተ ደሞ እንዴ፣ ተጋተታችሁ የምትመጡት ምንድነው? ደሞ ምኑ ነሽ ነው እጅሽን ስትል፣ እሷም ትናገራለች። ሁሉም ተርበት ብተዋል፣ ደንግጠዋል። ይኸው ዶክተር ሮቤል ነው እንደዚህ ያደረጋት፣ ስትል ሲል ይመልስላታል። ሳሚ እኮ ይሄ ዶክተር ምንድን ነው አልገባኝም ግን ቅንጅርትን ለመፈለግ እጄ ባክሽን፣ እዛ ሁለቱ ሲጨቃጨቁ አሁንም ለቤዛ ይሁን ለማን እንደሆነ ባላቅም መድኃኒት ስትባል አይቼ ሄድኩኝ እኔም በዛ አማካኝነት ለእኔ ያቀባበለው ጥይት ነው ወደ ሳሮን የሄደው ይላታል ግራ አይጋቡና ቆይ አልገባኝም ለፖሊስ ለምን አናመለክትም ምናልባት ቅንጅርቴን የያዘው ሱራፌል ሊሆን ይችላል አንተ ምክንያቱም ሱራፌልን እጅ አስፈራርቼ ለማማየ መታከሚያ የሚሆን እቀበላለሁ ብሎ ነበር ከቤት የወጣው ስትለው አይመስለኝም አላቅም ሮቤል ጋር ነው ብዬ የማስበው ሮቤል ነው የደበቀው ይሄ ልጅ ይለዋል